በ2025 በኢትዮጵያ የድህነት ምጣኔው ወደ 45 በመቶ ከፍ ይላል ያለው የዓለም ባንክ ቀጣፊ ነው አሉ የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ። እንዴ አበዳሪም ይገላመጣል እንዴ? ነው ወይስ መግለጫው በአማርኛ ነው ብላችሁ ነው? እንግዲህ ዶክተር ፍጹም የዓለም ባንክን አትስሙ ትክክለኛው መረጃ ያለው መንግስት እጅ ላይ ነው ብለዋል። አሀ መንግስትንም አንዳናም ነው እሱ መቻመነ አሀ ኧረ የኑሮ ውድነቱ አናታችን ላይ እየተሽከረከረ ነው ምናምን ስንል አይኑን አጨንቆሮ እያየን የኑሮ ውድነት ማለት የቱ ጋ ነው ያለው? የኑሮ ውድነት ራሱ ምንድን ነው? ኑሮ ተወዱ አይደለም፣ ኑሮን እናንተ ወዳችሁት ነው እያለን እንዴት እንተማመን በነገራችን ላይ ዶክተር ፍጹም የዓለም ባንክ ተጨባጭ ሁኔታዎችን ያላገናዘበ ሪፖርት ነው ያቀረበው ብለዋል ለምሳሌ የተማሪዎች ምገባ አሃ የማናውቀው ነገር ጀመራችሁ እንዴ እንዴ የተማሪዎች ምገባ የድህነት ቅነሳ ነው ወይስ የድህነት አመላካች እንዲ ተማሪዎቹን የምትመግቧቸው እኮ ተቸግረው ነው ነው ወይስ የትምህርት ሰዓታቸውን እንዳይሻማባቸው የሆነ አብስላችሁ ምናምን ለመመገብ አስባችሁ ነው ማለቴ። እያሞላቀቃችኋቸው ከሆነ በተጨማሪም እንግዲህ የኮሪደር ልማቱ ያስገኛቸው የኢኮኖሚ ትሩፋቶች አሉ ያሉት ነገር ያው እንድችው እንቅልፍ አጥቼ ስመራመርባት ያደርኳት ጉዳይ ናት። ኧረ ቆይ ኮሪደር ልማቱ እኮ ጉሊት የሚነግዱ ሰዎችን፣ የጀበና ቡና ዳርዳር የነበሩ ሽሮ ቤቶች፣ እርጥ ቤቶች፣ የመንገድ ዳር ሱቆች ምናምን ሁሉ አጥፍቷል። እና ታዲያ ድህነት ቅነሳ እና ድሆችን ቅነሳን ለምንድን ነው የምናምታታው? አሃ፣ አናምታታው እንጂ ባይሆን ድህነትን በመጋረጃ ከልለነዋል ማለት እንችላለን። በነገራችን ዳር እንግዲህ በ2025 የድህነት መለኪያ ወደ ሶስት ዶላር ማደጉን ስንነግራችሁ በደስታ ሲሆን፣ እንግዲህ ይህንን ቁጥር ለመሙላት ሰው በቀን ቢያንስ 430 ብር አካባቢ ማግኘት ይኖርበታል። በወር 12 ሺህ ማለት ነው። ይቅርታ እንግዲህ የኢትዮጵያ ህብረተሰብ ደሀ ራሱ ለመሆን የታደለው የተሻለ የሚከፈለው የህብረተሰብ ክፍል ነው። ነው ወይስ፣ የኢትዮጵያ መንግስት የድህነት መለኪያውን በብር አደረገው? ማለቴ እነሱ ሶስት ዶላር ሲሉ እኛ ደግሞ ሶስት ብር ብለናቸው ከሆነ ብዬ ነው እኔ የምለው። ግን እንደ ሀሳብ ማለት ከመከራከር ድህነቱን ለመቀነስ መስራት አይቀልም ማለት ከምንከራከር እንዲህ ስለሆነ እኮ ነው፣ እንዲህ ላረግን እኮ ነው፣ እንዲህ በመሆኑ ነው፣ ሪፖርት እኮ የእናንተ ትክክል አይደለም የእኛ እኮ ነው ማለቴ። የዓለም ባንክ ሪፖርት ባወጣ ቁጥር ኢትዮጵያ ወገቧን በነጠላ ሸብ አድርጋ እስከ መቼ ክርክር ትቆማለች እንዴ? ደግሞ እኮ አይኤምኤፍ እና ወርልድ ባንክ ደና ደና ነገር ያወሩ ጊዜ ያው እነሱን ነው ማጣቀሻ የምናደርገው እንግዲህ ደግሞ እንደዚህ እንደዚህ አይነት ልክ ልካችንን የሚነግር ሪፖርት ባወጡ ሰዓት እንዳታምኗቸው፣ በፍጹም የነሱ ስተት ነው ምናምን ማለት ያስተዛዝባል። እንግዲህ በዚህ የወርልድ ባንክ መለኪያ መሰረት በሶስቱ ዶላር ማለት ነው ድሮ የወጣልን ድሀ የድሀ ድሀ ምናምን የሚለው መጠሪያ የሚበቃን አይመስለኝም። ስለሆነም አዲስ ምድብ ማዘጋጀት ያስፈልገናል። ለምሳሌ ገቢው ሶስት ዶላር የደረሰውን ሰው ለድሃ ሀብታም ብንለው ያስኬዳል። ለድሃ እሱ ሀብታም ነው እንደማለት። ከዚያ በታች የሆነውን ደግሞ ድሃ የድሃ ድሃ ምናምን ማለት ይቻላል። የመጨረሻውን ደረጃ ግን ለድሃም ያልበቃ ማለት ያለብን። ይህ በእንዲህ እንዳለ እንግዲህ ሰሞኑን የሚኒስትሮች ምክር ቤት ደግሞ በ2018 የኢትዮጵያ የኢኮኖሚ እድገት አስር ነጥብ ሁለት በመቶ ይሆናል የሚል ትንበያ አስቀምጧል። አዎ እንደዚህ ይሻላል፣ ከመታበይ መተንበይ። ብቻ ሁሌ እንደምንለው የሚታይ የሚዳሰስን ኢኮኖሚ በማይታይ በማይዳሰስ ቁጥር እየለካን እሰጥ አገባ ውስጥ ባንገባ ለማለት ነው። የትምህርት ጥራቱን ለማሻሻል እና ተማሪዎች ውጤታማ እንዲሆኑ ጸጉራቸውን መከርከም እንዳለባቸው አንጋፋው የአዲስ አበባ ዩኒቨርሲቲ አስታወቀ። አትሳቁ፣ አትሳቁ! ይሄ ዜና የሆነ ለማሳቅ ተብሎ የተጻፈ አይደለም። ለማሳቅ ቢመስልም እንግዲህ ዜናው በቁሙ ማለቴ አዲስ አበባ ዩኒቨርሲቲ በዚህ ዓመት ያወጣው ህግ ነው። ተማሪዎች ጸጉራቸው ከአንድ ኢንች በታች እንዲሆን በአስገዳጅ ሁኔታ ተቀምጧል። ታየኝ እኮ ዘበኛው በር ላይ ቆሞ በማስመሪያ እየለካ። እኔም ብለው ግን የዩኒቨርሲቲው ፕሬዚዳንት ማለት ምን ሲሉ እንደው ይሄ ሀሳብ መጣላቸው። እኛማ እንደውም በቃ እኚህ ሰውዬ መላጣ ቢሆኑ ነው ምናምን ብለን ጉግል አድርገን የሰውየውን ፎቶ ተመለከትን ማለት ግቢ ውስጥ ፀጉር እንዳላያሉት መላጣ ቢሆኑ ነው ምናምን ብለን ነበረ በእርግጥ ፕሬዚዳንቱ ዶክተር ሳሙኤል ጥቅጥቅ ያለ ፀጉር ያላቸው ሰው ናቸው እንግዲያው አንዳንድ አስተያየት ሰጪዎች እንዳሉት የዩኒቨርሲቲው በር ላይ የወንዶች የፀጉር ሳሎን ሊከፍቱ አስበው ይሆን እንዲህ ብለዋል እኛ አይደለንም ማለት ቅድም ቆይ እንዴት ሀሳቡ መጣሉት? ምናምን ብዮት ነበረ። ስገምት ስገምት የሆነ ቀን አልጋው ላይ ጋልል ብለው ይህን የትምህርት ጥራት እንዴት ነው ልናመጣ የምንችለው እያሉ ሲያስቡ ሳያስቡት ጸግሮትን መፍተል የጀመሩ ይመስለናል። ከዛ በኋላ እውነት ነው ከራስ መጀመር አለበት ብለው ሀሳቡ ከመጣሉት ብለን ነው። ያው እንግዲህ በነካጆ ተማሪዎቹ እጅግ በጣም ውጤታማ እንዲሆኑ ደግሞ ሌሎች ቦታዎች ላይ የበቀሉ ጸጉሮችንም ዘመቻ ቢጤ ቢያደርጉ ባይነን። እኔ የምለው ግን በቃ ይቺ ሀገር ሲያሻት አምባገነን፣ ሲያሻት ዲሞክራሲን እየጠራሽ ምናምን እንዲህ ቅየጥ ይት ድብልቅልቅ ያለ ሪዮት አለም እስከ መቼ ነው የምትከተለው? ቆይ እንደው በምን መነሻና አመክን የሆነው የፀጉር መቆረጥን ልታስረዱ የምትችሉት አ ነው ወይስ? ብለናል ብለናል ማለት የኛ ነው ስልጣኑ ካላችሁ ብዬ ነው። በነገራችን ላይ አዲስ አበባ ዩኒቨርሲቲ ኢንተርናሽናል ተማሪዎች የሚማሩበት ስፍራ ጭምር ነው ማለት ከአፍሪካ ሀገር ከሌላ ሳይሆን ከአፍሪካ ሀገራት የመጡ ተማሪዎች እንዳሉ አውቃለሁ። ታዲያ አንድ ጃማይካዊ ተማሪ ቢመጣ ከትምህርትና ከፀጉር እምረጥ ልትሉ፣ የመጽሐፍ ቅዱሱ ሳምሶን እንግዲህ በዚህ ዘመን እዚህ ቦታ ላይ ቢከሰት ገሊላ ሳትሆን አዲስ አበባ ዩኒቨርሲቲ ነበር አሳልፎ የሚሰጠው ማለት ነው። ለምንድን ነው ግን ያልተጠበቀ ነገር የማይገናኝ ነገር በማድረግ ከዓለም አንደኛ መሆን የፈለግ ነው? አሁን ትምህርት ሚኒስቴር የአስራ ሁለተኛ ክፍል ተማሪዎች ወደቁ ወደቁ ምናምን የሚል ወቀሳ ሲበዛበት፣ ዘንድሮ ተማሪዎቹን ሳምንቱን በሙሉ አስተምራለሁ ብሎ እንግዲህ ታጥቆ ተነስቷል። ፕሮግራሙን ከጎሳዬ ተስፋዬ ዘፈን ወስደን ከእሑድ እስከ እሑድ ብለነዋል። እንግዲህ ብትሰሙን ዘንድሮ ምንናገራለን። ልጆቹ ውጤታማ ያልሆኑት የሚማሩበት ሰዓት አጥሯቸው ሳይሆን የሚማሩት ነገር አጥሯቸው ነው። ላብራራ። እንግዲህ ዞር ዞር ብለን ተማሪዎችን እንዴት እንደሚማሩ ጠይቀናል። ቤተሰብም ተማሪን በአንድነት ተስማምቶ የመለሰው መልስ ምንድን ነው? የዘንድሮ ትምህርት ገልብጡ ነው። በሌላ አነጋገር እንግዲህ አስተማሪው ይገባና ተማሪዎች ከገጽ 25 እስከ 35 ድረስ ገልብጣችሁ ነው ብሎ ነው አሉ የሚያዘው፣ ከመጽሐፍ ደብተር ላይ። እኔ የምለው ሀገሪቱ የፀሐፊና የገልባጭ እጥረት አለባት። እንዲ ማስተማርና ማማረር እንለይ እንጂ እንግዲህ ትምህርት ሚኒስቴር ትምህርቱን አጣሩት፣ አጥልሉት፣ የማስተማሪያ መንገዶቻችሁን ፈትሹ፣ የመምህራንን አቅም አሳድጉ፣ እንዲሁም ተማሪውን በሚያነሳሳ እና በሚያነቃቃ መንገድ ለማስተማር ሞክሩ። ያለውን ትቶ ጠቅላይ ሚኒስቴሩ ስለ ወተት ተዋጽኦ ሲያስረዱ ኖት ይይዛል ነው ወይስ ትምህርት ሚኒስቴርን ወደ ግብርና ሚኒስቴር ለመቀየር እቅዳሉ? ብቻ ለትምህርት ውጤታማነት ማነት እስኪያንገሸግሽ ማስተማርም ሆነ ጸጉር መቆረጥ ለሆድ በሽታ እግር እንደማሸት የሚቆጠር ነው እንላለን። ጠቅላይ ሚኒስትሩ ባሳለፍነው ሳምንት ለፓርላማ ባቀረቡት ንግግር የሀገሪቱን ቋጥኝ ቋጥኝ ጉዳዮች ህዝቡ ላይ አንከባለዋል። በዘይቤ ለመናገር ነው፣ ደግሞ ሌላ ነገር እንዳታስቡ። እንግዲህ በፓርላማ ውስጥ እንደተለመደው ሲናገሩ የሚያጨበጭቡ፣ ሲቀልዱ የሚስቁ ብዙሚው ፓርላማ ውስጥ ብቻቸውን እንዳይሆኑ ለማጀብ የገቡ ስለሆነ በማጨብጨብ ተጨማሪ ስራ ስለሰሩ እንግዲህ አበል ቢታሰብላቸው ደስ ይለናል ባይነን ጠሚው በፓርላማ የተናገሯቸው ለጥቅስ የሚበቁ አንዳንድ ንግግሮቻቸውን እና የሰዎችን አስተያየት ጨምረን ታኮ አድርገን ለማቅረብ እንሞክራለን። የመጀመሪያው 2016 ዓ.ም ት ሙሉ ዓመቱን ኤክስፖርት ያደረግነውን ያህል በዚህ ዓመት በአራት ወር ብቻ አድርገነዋል፣ አሳክተነዋል ብለዋል። ይበል የሚያሰኝ ነው። እንግዲህ እስከዛሬ ፍጥነትን ለመግለጽ ዩዜን ቦልትን ስንጠቀም ኖረናል። አሁን ግን መጠቀም ያለብን የኢትዮጵያን ኢኮኖሚ ነው እንዴ? አይናችንን ዘግተን ስንከፍት እኮ አንድ ደረጃ ወደ ላይ። እንዴ ለካ እንደዚህ ከፍ እያለች ነው እኛን ቁልቁል እያየችን ያለችው። ሌላው ለጥቅስ የሚበቃው ንግግር ኢትዮጵያ ተዘግተ አትኖርም እያሉት ነው ሀሳቡ እኮ፣ ጥሩ ነው፣ እጅግ በጣም ጥሩ ችግሩ ግን እንዴት ትከፈት የሚለው ነው። ዋናው ጥያቄ ያለው እዚህ ጋ ነው። አሃ የቀደሙት ቆልፈው ቁልፉን ባህር ውስጥ ጥለው ብንሄደው ሄደው ሄት እናንጣው ቁልፉን ነው ወይስ ሰብረን እንውጣ እያሉን ነው ማለት። ተረጋግተን ቁልፉን ብንፈልግ አይሻልም? የሆነ በመላ በንግግር የሆነ በባህር ጠላቂም ቢሆን ቁልፉን ብንፈልገው አይሻልም? እንደ ሀሳብ ለማቅረብ ያህል ነው። ሌላ የተነሳው ሀሳብ እንግዲህ መንግስት አንድ ነጥብ አምስት ሚሊዮን ቤቶችን ለመገንባት እንቅስቃሴ ጀምሯል የሚለው ነው። ያው የቤት ነገር ከተነሳ አይቀር በ1997 ደስ ይላል። በ19 ምናምን ስንል እራሱ ዓመተ ብረት የተመዘገቡት በሙሉ ቤቱን ወስደው ባያልቁም ሞተው ማለቃቸውን ማብሰር እንፈልጋለን። አታስቡ ለማለት ነው። እና እድሜያቸው ደርሶ ባይሞቱ እንኳ ሀያ አንድ አመት ሙሉ ቤት ይደርሰኛል ብሎ በመጠበቅ የሚመጣ ሳይንስ ያልደረሰበት በሽታ መያዛቸው አይቀርም፣ እና መሞታቸው። በነገራችን ላይ አሁንም ቤቶቹን ከሰራቸዋቸው በኋላ ልክ ስትጨርሱ ሌላ ዙር የኮሪደር ልማት እንደሚመጣና ያው ለተነሺዎች መታደሉ እንደማይቀር እንናገራለን። ምክንያቱም ቀመሩ ይኸው ስለሆነ። ሌላው አንኳር ነጥብ እንግዲህ ጠቅላይ ሚኒስትሩ የኢትዮጵያን እድገት ለማወቅ የስሜት ህዋሳቶቻችሁን ተጠቀሙ ያሉት ነው። ለምሳሌም ማሽተት ትችላላችሁ ብለዋል። በነገራችን ዳር እንግዲህ ዘይቤው በደንብ ገብቶናል። በደንብ ያው በአይናችሁ እዩ፣ በአፍንጫችሁ ማሽተት ትችላላችሁ እያደግን ያለ ነው ምናምን ለማለት እንደሆነ ማለት ነው። በደንብ ያልገባን ግን እንዴት በእጃችን እንደምንዳስሳል በነገሮት ላይ እኛም ብለናል እኮ ማለት ከዚህ ቀደምም ብለናል። በተለይ ጆሯችን በደንብ ጠግቧል እናም የሚሰማ ግን የማይዳሰስ ብለን እንቆቅልሽ ጥያቄ የራሱ ድሮ ስንጠይቅ ምን ተብሎ ይመለሳል? ሙዚቃ፣ ድምፅ ብለን መመለስ ይቻል ነበረ። ዘንድሮ ግን መልሱ የኢትዮጵያ ኢኮኖሚ ነው። ለማንኛውም በፓርላማ የሰጡት ማብራሪያ ከስኬት በላይ የሚባል ሲሆን ምን ነው ኢትዮጵያ ጥለሽን ብቻሽን ተመነደግሽ የሚያስችል ሆኖ ኮስተር ባሉ ዜናዎች ፈገግ ብለን የቆየነው አደይ መልቲሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳል። ፈገግታችን ለብዙዎች እንዲዳረስ ብዙዎች ከፈገግታችን እንዲካፈሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮመንትም አድርጉ።